አጥዬ ፊተንስ ቤትስ ነበር። ብሩኬ ጠፋ። ብሩኬ ተናፍቋል። እንግዲህ ትላንትም ዛሬም የለም። ዛሬ በሶሲ ቤትም የለም። ትላንት ዳኒጋም የለም። ዳኒ በሶሲ ቤት ጭራሽ። እንግዲህ ዛሬ ሀይሚ ሀይሚ ሀይሚ ሀይሚ ስልክ አታነሳለኝም፣ እያሰበች መሆን አለበት። እያሰበችበት ነው፣ ስልክ ማታነሳለኝ ብሎ ተስፋ እያደረገ ነው። እንግዲህ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ብድና የተከበራችሁ ስለሚ ሰዎች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሀምዱሊላሂ። ድምጽ የተቀይሯል ትንሽ ጉንፋን ይዞኛ እላቸዋለሁ። እንግዲህ ቪዲዮ ተላቀዋል። ያው እንደቀጠለ ነው የዳኒ ድራማ። እንግዲህ በሶሲ ቤት ነው፣ ዛሬ ደግሞ ጭራሽ ሶሲ ጋው ነው እንግዲህ ከሶሲ ጋር ያለውን ነገር ጨርሰናል። ሃይሚ ሶሲ ጋር ሁኜ ከሃይሚ ጋር መታረቅ ደህና፣ ሰላም መፍጠር እንደፈልግ ነው ምነግራት ብሎ እንግዲህ ያው ለራሱ መግቢያ ቪዲዮ ሰርቶ እንግዲህ በሶሲ ቤት ሀይሚ፣ ሀይሚ፣ ሃይሚ እያለ ነው እንግዲህ ደጋግሞ፣ እና እንደቀጠለ ነው እላቸዋለሁ ብሩኬ ተናፈቀ ብሩኬ ተናፈቀ የለም ዛሬም የለም ማለት ነው ዛሬም አልመጣም ዛሬም ትላንት ዳኒ ቤት ዛሬ ሶሲ ቤት ያው ሀይሚናት እንግዲህ በድንጋጤ አይኗን ወደዚህ ወደዛ እያደረገች ያለችው ምንድን ነው እኔ አንተን ብዬ አይደለም የመጣው ዛሬም እሷን አጠራችኝ አይመለከተኝም ምናምን እያለችው ነው እንግዲህ ብዙ ነገር እያወራ ቪዲዮ አይታችሁ ከሆነ እስከ መጨረሻ እንግዲህ ከተከታተላችሁ ሀይሚና ሶሲን አንድ ላይ ጠርቶ ብዙ ነገር እየቀባጠረ ነው ዳኒ። ብተውና ብትርቅ ቢቀርብ ይሻላል የምንለው ግን አያሳፍርም? ትንሽ አይከብድም? በሰው መሀል ገብቶ እንዲድርቅ ማለቱ ማለት ነው። በሰው በሰው ትዳር መሀል፣ ወይ ደግሞ ፍቅር ሰው መሀል ገብቶ ምንም ሳይሰማው እያሰበች መሆን አለበት። እኔ ተስፋ አልቆርጥም። ለሀይሚ ያለኝን ስሜት ብሩኬ ጋር ደወልኩኝ ብሩኬ ከሱ ጋርም ትጣልተናል እያለ እንግዲህ እስቲ በምን አፍ ነው ይሄንን ራሱ የሚናገረው? በጣም ይገርም ነው ላችኋለሁ ውዶቼ። ያው ብሩኬ ግን ያሳዝናል። ጠፍተዋል፣ ተናፍቀዋል እና ያው በሰላም ይመለሳሉ። ከሀይሚ ጋር ያው ድራማ እንደሆነ ይታወቃል ግን ያስጠላል። እንደዚህ አይነት ድራማ ማየትና መከታተሩ ራሱ ይደብራል ላቹ ያለው ውዶቼ። እኔ ዳኒ ነገር ነው የገረመኝ። በጣም የሚገርምና የሚከብድ ነገር ነው። ትንሽ ማይሰማው፣ ትንሽ ማይከብደው እንዲቆልጭ ብሎ እንዲፍጥጥ ማለቱ በጣም የሚገርም ነገር ነው። ትንሽ አይከብድም ነው የምለው እኔ። እና ውዶቼ መናገር ብዙ የቻልኩ አይደለም። በሌላ ቪዲዮ እስከምንገናኝ፣ ለቤት አዲስ የሆናችሁ ሰብስክራይብ አርጉ፣ ነባር የነበራችሁ ሼር ላይክ ኮሜንት አርጉልኝ። አሰላሙ አሌይኩም ረህመቱላ ወበረካቱ።